አርባ ከመቶ ሴቶች የስንፈተ ወሲብ አለባቸው። ብዙ ሰው ስንፈተ ወሲብ ሲባል ወንዶች ላይ ብቻ የሚከሰት ችግር አድርጎ ያስባል። ነገሩ ልክ መካንነት ላይ መካንነት ሲባል ሴቶች እንደሚታሰበው ስንፈተ ወሲብ ሲባል ደግሞ ብዙ ሰው የወንዶች ችግር ብቻ ያስባል ማለት ነው። ነገር ግን ጥናቶች እንደሚያሳዩት አርባ ከመቶ የሚደርሱ ሴቶች ስንፈተ ወሲብ አለባቸው። እድሜያቸው እየጨመረ ቢሄድ ይሄ ቁጥር እየጨመረ ይሄዳል ማለት ነው። በዛሬው ቪዲዮችን ይዘን የመጣ ነው የሴቶች ስንፈተ ወሲብ አይነቶችና እንደዚሁም ደግሞ ምልክቶች፣ እንደዚሁ ደግሞ ምን አይነት ህክምናዎች አማራጮች አሏቸው የሚለውን ይዘንላችሁ መጥተናል። ከዶክተር ሙዓዝ ጋር ቆይታ እናደርጋለን። እስከ መጨረሻው ተከታተሉን። ከፍተኛ ቁጥር ነው። 40 ከመቶ ማለት እጅግ በጣም ሰፊ ቁጥር ነው። ከዚህ ውስጥ ደግሞ 40% ካፍታ ባለው ስም ውስጥ ደግሞ በአብዛኛው 70% በላዮቹ ችግሩ እንዳለባቸው አያውቁም ወይም ደግሞ ህክምና ፈልገው ወደ ህክምና እገዛ ወደ ህክምና ተቋማት አይሄዱም ማለት ነው። ይሄ ነገር ደግሞ ያለውን ችግር ይበልጥ ያባብሰዋል። በስ ችግር ውስጥ ሆነው ደግሞ ትዳራቸው ይሁን ግንኙነታቸው ይጎላ ጉዳት ያመጣባቸዋል በህይወታቸው ውስጥ እና ይሄ ቶፒክ ማንሳት እጅግ አስፈላጊ ነውና እንደ ጅማሪ ምን ማለት ነው? ሴቶች ስንፈተ ወሲብ ሲማለት በአጠቃላይ ወይ ፊሜል ሴክሹዋል ዲስኦርደር ማለት ነው እስ ዲፊኒሽን እናደርገው ዲፋይን እናደርግና ልክ በወንዶች ላይ እንዳለው ይህም አይነት አለው። ለምሳሌ ወንዶች ላይ ቶሎ መጨረስ፣ ያለመቆም ችግር፣ የፍላጎት ችግር ስንለው እንደነበረው ሴቶችም ላይ በግንኙነት ሳት ላይ ሳቲስፋክሽን ወይም ደግሞ በግንኙነቱ ደስተኛ ሆኖ እንዳይቀጥሉ የሚያደርጓቸው ችግሮች አሉ ማለት ነው። እነዚህ ነው ዲስፋንክሽን የምንላቸው ማለት ነው። ከነዚህ ውስጥ ዋና ዋናዎቹን በቅደም ተከል እናያቸዋለን። ዋና ዋናዎቹ አንደኛው ሃይፖአክቲቭ ሴክሱዋል ዲዛየር ዲስኦርደር የሚባለው ነው። ይህም የሴቶች የፍላጎት መቀነስ ወይም ደግሞ የፍላጎት ማጣት የምንለዋለን። ሁለተኛው ደግሞ ፔን ዲስኦርደር የምንለው ማመም ነው። ይህም በኢንፌክሽን ሊሆን ይችላል፣ በቫጂኒስመስ ሊሆን ይችላል፣ በኢንዶሜትሪዮሲስ ሊሆን ይችላል። በተለያየ ምክንያት ህመም ሊኖራቸው ይችላል። በግንኙነት ሰዓት ላይ ህመም ሲኖር ያው የደስታ ተቃራኒ ነው ማለት ነው። ከዛ ውጭ ደግሞ የብልት መድረቅ፣ የመነሳሳት ችግር የምንለው ይሄ አራውዛል ዲስኦርደር ፊሜል አራውዛል ዲስኦርደር የምንለው አለ። ይሄም ከሴቶች ስንፈተሲብ ውስጥ የሚመደብ ነው ማለት ነው። ከዛ ውጭ ደግሞ ፊሜል ኦርጋዝሚክ ዲስኦርደር የምንለው አለ። መነቃቃቱ ይኖራል፣ ፍላጎቱ ይኖራል። ነገር ግን የእርካታ ጫፍ አይደርሱም፣ ወይም ደግሞ ይሄ ኦርጋዝም የምንለው ክላይማክስ ላይ አይደርሱም። ያም ፊሜል ሴክሱዋል ዲስፋንክሽን ውስጥ ይመደባል ማለት ነው። ሌላው ፐርሲስተንት ጄኒታል አራውዛል ሲንድረም የምንለው አለ የሴቶች ብልት ያለ ምክንያት ሲነቃቃ ደግሞ እንደዚሁ ችግር የሚፈጥርባቸው ሲችዌሽኖች አሉ ማለት ነው። በአጠቃላይ ለግንኙነት ብቁ ማያደረግ ከስድስት ወር በላይ የሚቆይ ሰባ አምስት እና ከዛ ፐርሰንት በላይ ጊዜ የሚገጥማቸው ግንኙነት ካደረጉ 75 በመቶ ያህል ደስተኛ ማያረጋቸው ከሆነ ይህንን ፊሜል ሴክሹዋል ዲስፋንክሽን እንለዋለን። በውስጡ ብዙ ሰብ ካቴጎሪዎች አሉ። እነሱን እናነሳቸዋለን ወደ ኋላ ላይ ማለት ነው። በጣም ጥሩ። ያው ቅድም እንደተነሳው አብዛኛው ጊዜ ግንኙነት አብዛኛው የወንድ ስሜት ብቻ ወይም የሚፈጸምበት አይነት ነገር አርጎ የማስተዋል አለ። ሴት ልጅ ችግር እንደዚህ አይነት ችግሮች አሉብን ብሎ ለማንሳትም እንደ ታቦ ወይም ደግሞ ሼምፉል የሆነ ነገር አይነት ስሜት ይሰማዋል። እንደ ሶሳይቲያችን፣ ሀገራችን ላይ ሌላም ሶሳይቲ ላይ የተለመደ ነገር ነው እና እነዚህን ፕሮብለሞች አድሬስ እንዳያደረጉ በዚህ ችግር ውስጥ እንዲቆዩ ይደረጋልና እነዚህ አይነት ፕሮብለሞች ካሉ ው በህክምና የሚታወቁና ህክምናው ይገዛም ያላቸው ችግሮች ናቸው ማለት ነው። በጣም በጣም በተለይ በዓለም አቀፍ ደረጃ ሴቶች ስንፈተ ወሲብ አለብኝ ብለው የመታከማቸው ሁኔታ በጣም አነስተኛ ነው። ከመጣንበት ባክግራውንድ ሜል ዶሚኔትድ ሶሳይቲ ስለነበረ ድሮ ስለ ሴት ልጅ ደስታ ብዙም የሚጨነቅ ወንድ አልነበረም። እንግዲህ ድሮ ወደኋላ ብንሄድ ማንኛውም ወንድ በቃ የሚፈልገውን ለማድረግ እንጂ የሴቶችን እንደዚህ በጣም ብዙ ትኩረት ተሰጥቶት አልነበረም። ኤቮልቭ እያረገ እያረገ እያረገ እየመጣ ነው። አሁንም ግን ባደጉትም ሀገራት የሴቶች ስንፈተ ወሲብ በጣም እንደ ወንዶቹ አልተጠናም። እንደ ወንዶቹ መድኃኒት በብዛት የለውም። ይሄም የመጣው ለምንድነው? የወንዶቹ በብዛት ስለተጠና። አሁን ኢሬክታይል ዲስፋንክሽን ናይታኮ በጣም በብዛት የተጠና በጣም ብዙ አማራጮች ያሉት ነው። የሴቶቹ ግን ገና ኢቮልቭ መድኃኒቶቹ ራሱ አና አዳዲስ ናቸው እየመጡ ያሉት ማለት ነው። ስለዚህ በእኛ ሀገር ሴናሪዮ እንግዲህ ሴት ስንፈተ ወሲብ አለ ወይ ብሎም የሚጠይቅ ይኖራል። እስካሁን እንግዲህ በጣም በጣም ካለማወቃችን የተነሳ ማለት ነው። እና በጣም ይሄ ትክክለኛ ነጥብ ነው። በጣም ብዙ ሴቶች አልተደሰትኩም ብለው ሀኪም ቤት ሄደው ሀኪም ጋር ይሄንን ነግረው ህክምና የሚያገኙ በቃ ኦልሞስት የለም መን ኤግዚስተንት ማለት ትችላለ በእኛ ሀገር ሴት አፕ ማለት ነው ነገር ግን ውጭ ላይ አሁን መድኃኒቶችም ዴቨሎፕ እየሆኑ ነው የተለያዩ አማራጮችም እየመጡ ነው ማለት ነው ጥሩ ያው ኮሜንቶቹም ላይ ከሚደርሱ አንዳንድ ኮሜንቶች እነዚህም ነገሮች እንዳሉና አድሬስ መደረግ እንዳለባቸው እኛ ኖቲፋይ ስላደረገን በዛ ምክንያት ነው ይህን ነገር ያለውን ነገር ሪቪል ለማድረግ እዚህ መጣ ነው። ጥሩ ካለው ችግሮች በዚህ አሁን ፊሜል ሴክሹዋል ዲስኦርደር ውስጥ ከሚካተቱ አሁን ከጠቀስ ናቸው አምስቱ ውስጥ ስቴፕ ባይ ስቴፕ አንድን አንድን እያነሳን ያለውን ችግር በበቂ መንገድ ግንዛቤ እንዲኖራቸው እናንሳና፣ በዛ ምክንያት ደግሞ የሚመጡባቸው ምክንያቶች እንዴት ነው ዲያግኖስ ቢደረገው ህክምና አማራጮች ውስጥ ምን ምን የሚደረግ የሚዚ ነገር መከላከል ይቻል የሚባለው ነገር እናነሳለን። አንድ ማለት የመጀመሪያው ሃይፖአክቲቭ ሴክሹዋል ዲስኦርደር ነው እና የሴቶች ፍላጎት ማጣት እንጀናል አማርኛው ተርም እንደዚህ አድርገን መውሰድ እንችላለን። እና እነዚህ ነገሮች ከምን የመጣ ይከሰታሉ? በምን ምክንያት ይባባሳል? ወይ ደግሞ ምን አይነት ነው መንገድ ህክምና ነገራቸው ጀናሊስ እናንሰው። ሃይፖአክቲቭ ሴክሱዋል ዲዛይር ዲስኦርደር የምንለው የሴቶች ፐርሲስተንት ወይም ደግሞ ሪከረንት ወይም ለረጅም ጊዜ የቆየ ከስድስት ወር በላይ የቆየ የፍላጎት ማጣት ወይም ሎው ሊቢዶ ወይም ሎው ሴክስ ድራይቭ የምንለው ነው ሴቶቹ በቃ ትዝም አይላቸውም ሴክሽዋል ፋንታሲ አይኖርም ሴክሽዋል ኪው ወይም ደግሞ ከባሎቻቸው ከጓደኞቻቸው የሚመጣን የሴክስ ማነቃቂያ ቃላትም ሆነ ማሽኮርመማ የተለያዩ ኪዎች ምልክቶችን አይረዱም ወይም ደግሞ ምንም ስሜት አይሰጣቸውም እና ደግሞ ስለ ሴክስም ጭራሽ ትዝ አይላቸውም የሴክስ ፍላጎታቸው በጣም ዜሮ ይሆናል ማለት ነው። ሁለት አይነት አለ በዋናነት አንደኛው ፕራይሜሪ ሃይፖአክቲቭ ሴክሱአል ዲዛየር ዲስኦርደር የምንለው ነው። ይሄ ከድሮም ጀምሮ በቃ ፍላጎት የለኝም የሚሉ አሉ። አንዳንዶቹ ደግሞ ድሮ ጥሩ ነበርኩኝ፣ አሁን ላይ ጠፋ ይልኋል ማለት ነው። ስለዚህ የተለያዩ መንስኤዎች ይኖሩታል። ምክንያቶች በጣም በርካታ ናቸው። ዋና ዋናዎቹን እኛ እናነሳለን ማለት ነው። ከዋና ዋናዎቹ አንደኛው ሳይኮሎጂካል ከሳይኮሎጂካል ከምንላቸው ውስጥ ከፍተኛ የሆነ ጭንቀት ካለ፣ የእንቅልፍ ማጣት ካለ፣ የድባቴ ወይም ዲፕሬሽን ካለ እነዚህን ሳይኮሎጂካል ውስጥ እንመድባቸዋለን ማለት ነው። ከዛ ውጭ ደግሞ ከልጆች በኋላ ከወለዱ በኋላ የልጅ ጫና ራሱ የሚያመጣው ማታ መነሳት የልጅ ማድረግ እንቅልፍ ማጣት ሊሆን ይችላል። በርደኑ ሊሆን ይችላል። ይሄም ፍላጎታቸውን ሊቀንስ ይችላል ማለት ነው። ከዛ በተጨማሪ ሆርሞኖች ከወለዱ በኋላ ፕሮላክቲን ይጨምራል፣ ስትሮጅንና ቴስቴስትሮን ይቀንሳል። በነገራችን ላይ ቴስቴስትሮን በዋናነት የወንድ ሆርሞን ቢሆንም ሴቶችም ላይ ለሊቢዶ የሚያስፈልግ ሆርሞን ነው እና በኋላ ላይ እናነሳዋለን ቴስቴስትሮን የሴቶች ከመጠን በላይ ዝቅ በሚልበት ጊዜ ፍላጎታቸው ሊወርድ ይችላል ማለት ነው። ፕሮላክቲን ከፍ ሲል፣ ኤስትሮጂን ዝቅ ሲል፣ እንደዚሁ የሴቶች የሴክስ ፍላጎት ሊወርድ ይችላል ማለት ነው። ስለዚህ ሴክስን ኢኒሽት ማድረግ የሚያረጉም ከነበረ ይተዋሉ ወይም ደግሞ አይጀምሩም ወይም ምላሽ አይሰጡም። ኢኒሽት ሲደረጉም ምላሽ አይሰጡም። ስለዚህ አጠቃላይ ፍላጎታቸው የተቀዛቀዘ የተቀዛቀዘ ይሄዳል ማለት ነው። ይሄም እንግዲህ በዋናነት አንደኛው ሳይኮሎጂካል ነው፣ ሌላው ፊዚካል ነው። ፊዚካሎቹን ቅድም አንስተናል። የተለያዩ ህመሞች ካሉ እንደ ስኳር፣ ግፊት፣ ኮሌስትሮል እነዚህም ካሉ ሊቀንሱ ይችላሉ። ሳይኮሎጂካል ነገሮችም ሊቀንሱ ይችላሉ። ሆርሞናልም ቅድም ያነሳናቸው ዝቅ ሲሉ ሊቀንሱ ይችላሉ። በተጨማሪም ሪሌሽናል የምንለው ይሄ ሪሌሽንሺፕ ኮንፍሊክት ካለ፣ ብዙ ሪዘንትመንት ካለ እነዚህም ነገሮች ዲዛይርን ሊቀንሱ ይችላሉ ማለት ነው። ይሄ በጣም ኮመን ከሆኑ ፊሜል ሴክሱዋል ዲስፋንክሽን ወይም የሴቶች ስንፈተ ወሲብ ውስጥ ካሉት ከቀዳሚዎች አንዱ የፍላጎት ማጣት ወይም ደግሞ ሃይፖ አክቲቭ ሴክል ዲዛር ዲስርደር ነው። ኮመን ናቸው። አንዳንዱ ሰው ያው ከበፊትም ከመጀመሪውም ስሜት አልባ ወይ ደግሞ የተነቃቀ ስሜት የሌለው ሰው አርጎ ይወሰዳል። ከጊዜ በኋላ ደግሞ ሲሰራ ስቲች ከተሰሩ በኋላ ወይ ጠባሳ ሊኖረው ይችላል። ኢንፌክሽን ፈጥሮ ሊሆን ይችላል። ነርቭ ስለሆነ ነርቭ የሚጎዳው ነገር ፔልቪክ ቫጃይናል ዴሊቨሪ ራሱ ሰምታይምስ ትራውማቲክ ነው እና ሉዝ የመሆን ነገር እና ኢንተረስት የማጣት ነገር ሆርሞናሉም አለ በርደኑም ልጅ የማሳደጉ ጫናም አለ። ይሄ ይሄ ሁሉ ሊቀንስ ይችላል ማለት ነው። በጣም ጥሩ ያው እነዚያን ነገሮች አንዳንድ ሲያጋጥሙ ከእምነት ጋርም ከባህልም ጋር የሚያያዙባቸው ሁኔታዎች አሉ። ሲ የተለየ እስፕሪቹዋል የሆኑ ኢፌክቶች ብቻ የሚያያዩ ሰዎች አሉ እና እነዚህ ነገሮች ሪል ሜዲካልም ኮዝ እና ኢፌክት ያላቸው በዚህም ስር የሚታዩ ስለሆኑ ያንን ነገር ቢደረግም በዚህም ጋር ህክምናዊ ገዛ መፈለገም እንደሚገባቸው ነው። በዚህ መልኩ ለማስታወስ የሚፈልገው አሁን የመጀመሪያው የተነሳ ነው፣ ፍላጎት ማጣት ነው ኢንጀነራል። አንዳንድ ሰው ደግሞ ፍላጎቱ መነቃቃቱ ይኖራል እና አሮዘር ዲስኦርደር ይኖራቸዋል ወይም ፊሜል አሮዘር ዲስኦርደር። እነዚህ ነገሮች በምን ይከሰታሉ? አንድ ሰው ፍላጎቱ እያለው መነቃቃቱ ከሌለ መነቃቃት አለመኖሩ በምን ምክንያቶች ይመጣል? እና ህክምናዎቹ እንደዚሁ መነቃቃት የምንለው ወንድ ላይ ለምሳሌ ኢሬክሽን ነው፣ ብልቱ ሲቆም በቀላሉ ይታወቃል። የሴቶቹ ደግሞ መነቃቃት ያው መጀመሪያው ስቴፕ ማን ጊዜም ዲዛይር ወይም ፍላጎት ነው። ፍላጎት ሲኖር ከዛ ቀጥሎ አራውዛል ነው የሚመጣው። አራውዛል ወይም የብልት መነቃቃት ልንለው እንችላለን። በእርግጥ ሁለት አይነት አራውዛል አለ፣ ሜንታሊ አራውዝድ መሆን ለዚህ ነገር በአንጎል ዝግጁ መሆን እና በብልት ዝግጁ መሆን ናቸው አንዳንድ ሴቶች በአንጎል ዝግጁ የሆኑና ብልታቸው ዝግጁ አይሆንም ብልታቸው ዝግጁ አይሆንም ስንል ፈሳሽ አይኖረውም ይደርቃል መወፈር ይኖርበታል ብለድ ፍሎ ሲጨምር ውፍር ይላል እሱ አይኖርም ስዌሊንጉ አይኖርም ያ ያ ይጠፋል ያን ጄኒታል አራውዛል እንለዋለን ሜንታል ወይም ደግሞ ሳይኮሎጂካል አራውዛል ደግሞ ዝግጁ የሆኑ የመምጣት ስሜት ያለመኖር ይሄም ሁለቱም ደግሞ የሚኖራቸው ደግሞ አሉ። ስለዚህ አራውዛል በተለያየ ምክንያት ሊጠፋ ይችላል ማለት ነው። አንዳንድ ጊዜ ደግሞ አራውዝን ሆነው ኢንተርኮርስ እያረጉ የሚደርቅባቸው ሴቶች አሉ። ወይም ከብልጭ ብላ ጠፋችብኝ የሚሉ አሉ። ስለዚህ ብዙ መንስኤዎች አሉት። የሆርሞን የታይሮይድ ሆርሞን ችግር ሊሆን ይችላል። የፕሮላክቲን ሊሆን ይችላል። ኤስትሮጂን መውረድ ሊሆን ይችላል። ቴስቴስትሮን ዝቅ ማለት ሊሆን ይችላል። ሳይኮሎጂካል ነገሮች ቅድም ለሃይፖአክቲቭ ሴክሱዋል ዲዛይርደር ያነሳናቸው የተወሰኑቱ እዚህም ላይ ምልክት ይሰጣሉ። ሌላ ጊዜ ደግሞ ህመምም ሊሆን ይችላል። ህመምም ካላቸው አራውዝድ ላይሆኑ ይችላሉ። ፊር አንቲሲፔትድ ፔይን ማለት ነው። ያመኛል ብለው የሚጠብቁ ከሆነ ጋርድ ሊያረጉ ይችላሉ ማለት ነው። ስለዚህ መንስኤዎቹ ተመሳሳይነት ባህሪ አላቸው። አራውዛል ችግርም ካለ ያው ወደ ኔክስት ስቴፕ እንዳይሄዱ ያረጋል ማለት ነው። ወይም ደግሞ አንድ ሰው ዲዛይር ካለው ወደ አራውዛል ነው፣ ከአራውዛል በኋላ ወደ ኦርጋዝም ነው የሚሄደው። እና የኦርጋዝምም ችግር ሊያመጣባቸው ይችላል ማለት ነው ጣምጥሩ ከመጀመሪያው በበለጠ እነዚህ አይነት ችግሮች ወይ ደግሞ አሮዛል ዲስኦርደር ላይ በትክክል የኮሞቢቲ እንደምናነሳቸው ስኳር ችግሮች፣ የኮሌስትሮል፣ ደም ፍሰት ወደዛ ወደ የሚቀንሱ ነገሮች ልክ ነው የሌላ የህክምና ሳይኖች ሊሆኑ ስለሚችል እነሱ ትኩረት ሰጥቶ ማየትም ጥሩ ነው። ያው በተለይ በተለይ ድሮ በጣም ፈሳሽ ይመጣ ነበር፣ ጥሩ ነበርኩኝ፣ አሁን ግን ይደርቃል፣ ከስሜት ወጣለው ምናምን የሚሉ ሰዎች ከህመም ሊሆን ይችላል። ህመሙ ሳይኮሎጂካል ሊሆን ይችላል ወይም ደግሞ እንዳልከው ፊዚካል ስኳር፣ ኮሌስትሮል የደም ግፊት መድኃኒቶች፣ አንዳንዴ ለጭንቀት የሚታዘዙ መድኃኒቶች፣ የተለያዩ ነገሮች ሊሆኑ ይችላሉ። ይህንን ያመጡትና፣ ለዛም ምርመራ ይፈልጋል። ልክ ወንድ ልጅ ኢሬክታይል ዲስፋንክሽን ወይም ያለመቆም ችግር ሲገጥሞ የሌላ በሽታ ምክንያት ሊሆን ይችላል። ልክ እንደዛው ሴቶችም መልቲፕል ስክለሮሲስ የነርቭ ችግር ብዙ ነገር ሊሆን ይችላል። ያንን ቼክ ማድረግ ያስፈልጋል ማለት ነው። በጣም ጥሩ። ስቴፕ ባይ ስቴፕ እየመጣን ያለ ነው። ከፍላጎት ጀምረናል። መነቃቃትን ጠቅሰናልና ሶስተኛው በኦርጋዝም ኦርጋዝም ማለት የእርካታ ደረጃ ላይ መድረስ ማለት ነው። ክላይማክስ ነው፣ መድረስ ነው። እነሱም ሴቶች የማይደርሱበት ብዙ ሴቶች ያው ኮምፕሌን ያደርጋሉ በዚህ ጉዳይ እና እነዚህ ነገሮችስ በምን ምክንያት ይከሰታሉ? እስኪ በዚህ ፖይንት እናንሳ። በጣም ጥሩ ኦርጋዝም ማይደርሱ ሴቶች አስር ከመቶ ናቸው። አስር ከመቶ ሴቶች ምንም ብታረግ፣ ወንድዬ ምንም ቢያደርግ አይጨርሱም። ብዙ ወንድ ፍራስትሬትድ ይሆናል። በቃ የእሱ ድክመት ይመስለዋል። ነገር ግን ሴቶቹ በራሳቸው ችግር አንተ ምንም ብታደርግ ማድረግ ያለብህን በሙሉ አድርገህ፣ አስር ከመቶ ሴቶች አይጨርሱም ወይም ደግሞ የእርካታ ጥግ ወይም ደግሞ ኦርጋዝም አይደርሱም። ምንድን ነው ይሉኛል አንዳንዴ። ማለት እኔ አሁን ኦርጋዝም ምን እንደሆነ ሲባል እስማ እንጂ አይቼው አላውቅም ይልል። እነዚህ ፕራይሜሪ አንኦርጋዝሚክ ናቸው። ከድሮም ጀምሮ ኦርጋዝም ወይም ደግሞ ሳቲስፋክሽን ወይም እርካታ፣ ክላይማክስ የምንለውን ደርሰው ማያውቁ ሴቶች አሉ። ሌሎች ደግሞ ድሮ ጥሩ ነበር አሁን በቃ ክሊቶሪም ይሄ ድሮ ስሜት የሚሰጡ ቦታች ሲነካኩ ምንም ጠፋ ይለዋል። ይህን ሰከንደሪ አኖርጋዝሚያ ወይም ደግሞ ከጊዜ ሂደት በኋላ የመጣ ያለመጨረስ ችግር እንለዋለን ማለት ነው። ብዙ ጊዜ ወንዶች የሚጨነቁበት ኤሪያ ነው። ያው ብዙ ወንድ ሚስቱን፣ ጓደኛውን ማስደሰት ይፈልጋል። በቃ ብዙ ወንድ ደስ የሚለው እሷ ደስ ሲላት ነው። ኦፍኮርስ ስለሴቷም ይሰራል፣ ግን ብዙ ወንድ ይጨነቃል በዚህ አስደሰትኳት አላስደሰትኳትም የሚል ጭንቀት ውስጥ ብዙ ጊዜ ይገባል። እና ሴቷ በማጨርበት ጊዜ በቃ ናይትሜር ነው ለወንድየው። በጣም ነው የሚጨነቀው የእሱ ጥፋት አርጎ ያስባል። እና አንዳንድ ጊዜ እኔ ምን ይሉኛል ሰላሳ አርባ ደቂቃ ቆይቼ በቃ ደክሞኝ እወርዳለሁ፣ ግን ምንም እሷ ምንም አትጨርስም እንልሃሉ። ስለዚህ እዚህ ቦታ ላይ ሲኖር ይሄም የህመም አይነት ነው ማለት ነው። ኦርጋዝሚክ ዲስኦርደር ነው የሚባለው ያለመርካት በሽታ ወይም ችግር ተደርጎ ይወሰዳል። ህክምናም አለው። ያው ህክምና አማራጮችን በኋላ እናነሳለን። ከዚህ ጋር ተያይዞ ወንዶች ኮምፓራቲቭ ነው። አንዳንድ ወንዶች ያው ቶሎ መጨረስ እንዳለባቸው የሚሰማቸው ከዛ ጋር ያለ መጣጣም ቢሾት ስለሆኑ አንዱ ቢሰማቸው ሲያጋጥም ያ ፓርትነር ወይም እሷ ያለመጨረስ ወይም አኒሮጋዝም ኤፒሶድ ድረስ ሲኖር እሱ ፕሪማቸር ጃክለሽን እንዳለበት ኮንሲደር የማድረግ ነገሮች አሉ። አሁን በጌዝ የጠቀስካቸው ማለት ይሄ ነገር ያው አንደርስታንዲንግ ይፈልጋል፣ ስፖርታይ በደንብ መግባባቶች ይፈልጋል እና መነጋገርም ጥሩ ነው። በጣም የሚገርመው ሴቶችም እንደዛ ነው። ፊልም ያደረጉት 30 ደቂቃ ድረስ ኢንተርኮርስ አድርጎ ሳጨርስ ቀርታ፣ ግን አንተ ስለምትቀድመኝ ነው። ብዙ ጊዜ ሴቶችም እነሱ ጋር ችግር የሚኖር አይመስላቸውም። በቃ እኛ ምን ምን እናድርግ ነገር ነው የሚሆኑት። ግን እነሱ ስለማያውቁት ነው እንጂ ኖርማሊ ከ20 ደቂቃ በላይ ከሆነ ረዝሟል። የሴት ልጅ ከስድስት ደቂቃ እስከ 20 ደቂቃ ባለው አብዛኛው ሴት ይጨርሳል ማለት ነው። ይሄ በእርግጥ ኦርማፕን አያካትትም። ፎርፕሌይን ኦርማፕ ምናምን የምንላቸውን ሳያካትት አብዛኛው ሴት በስድስት እስከ 20 ደቂቃ ባለው ሴት ኖርማል ሴት ትጨርሳለች ማለት ነው። ነገር ግን 25 ደቂቃ 30 ደቂቃ ድረስ ግንኙነት አድርገው ማይጨርስ ማትጨርስ ከሆነ የእሷ ችግር ነው የሚሆነው ማለት ነው። በእርግጥ ብዙ ጊዜ ሰው ሴክስ ላይ ያለውን ቆይታ ኤግዛጀሬት ያደርጋል። አንዳንድ ጊዜ ሰዓት ያዙላቸዋለሁ፣ ምክንያቱም እኔ ሀያ ደቂቃ እቆያለሁ ይላሉ አንዳንድ ወንዶች። ግን አክቹዋሊ ሲለኩት አምስት ደቂቃም ላይሆን ይችላል። ይሄንን ስናወረው ኦብጀክቲቭሊ ከምርም ማለታችን ነው እንጂ ሰብጀክቲቭሊ ወይም በየሰው አእምሮ የቆይታ መጠን ማለታችን አይደለም። ተለክቶ ከምርም ኢንተርኮርስ ከተጀመረ እስኪፈጸም ድረስ ያለው ቆይታ ከስድስት ከ ደቂቃ ከቆየ አብዛኛው ሴት ይጨርሳል በዛ ሰዓት ማለት ነው። ሌላ ጊዜ ደግሞ ሴቶች የማይጨርሱበት ሴክስ ኢጁኬሽን ስለማያውቁ ነው። እንደሚታወቀው 85 በመቶ የሴቶች ኦርጋዝም ያለው ክሊቶሪ ላይ ነው። ሶ ክሊቶሪ በእርግጥ የተለያዩ ክፍሎች አሉት። ሁድ አለው ፣ ክሊቶሪው ራሱ አለ፣ ዊንጎች አሉት፣ ጂስፖቱም የሱ አካል ነው። ይህንም በደንብ የማታቅ ሴት ፔኔትሬቲቭ ኢንተርኮርስ ለአንድም ሰዓት ቢያደርግ ላትጨርስ ትችላለች ማለት ነው። አብዛኛው ሰው እዚህ ካቴጎሪ ውስጥ ይገባል፣ ካለማወቅ የመጣ ማለት ነው። ስለዚህ አንዳንድ ጊዜ ይሄ ነው። አንዳንድ ጊዜ ቅድም ያልኩ አስር በመቶ ያልኩ ግን ሁሉንም ትክክለኛ ነገር አድርገው ላይጨርሱ ይችላሉ ያንን አኖርጋዝሚያ እንለዋለን ማለት ነው። ከዚህ በተጨማሪ አሁን ከስሜት መነቃቃት ፍላጎት እርካታ ደረጃ ጠቅ መድረስን በዘለለ ደግሞ አንዳንድ ሰዎች ኮመን ወይም ን ኢንተርኮርስ እንዳያረጉ ፌን የሚያደርጋቸው ነገሮች አሉ። ከነዛ ውስጥ አንዱ ኢን ዲዩሪንግ ኢንተርኮርስ ወይ ዲስፓይሪን ይባላል። ህክምና ጠርማ አጠራሩ ህክምና ወይ ብሬት በሚያደረጉ ሰዓት ላይ ዲስኮምፎርት መሰማት ህመም መሰማት፣ ይሄ ጤናማ ነገር አይደለም። ሰዎች ኤርሊ መጀመሪያ ታይሞች ላይ ቢሀፕል ሊያደረግ ይችላል። ከዛ ውጭ ግን ፔን ኖርማል ፓርት ኦፍ ፊዚዮሎጂ ስላልሆነ ኢንተርኮርስ እነዚህ የሚያሰማቸው ሰዎች አሉ። ይህም ዲስኦርደር ነው የሚታየው እና እነዚህ ነገሮች በምን ሀቅ ነው ያደረጋሉ። ፔን ኢዝ ኖት ፓርት ኦፍ ኢንተርኮርስ። በነገራችን ላይ ብዙ ሰው ያ ዲስቨርጅንቲም ራሱ በትክክል ከወሰድከው ፔንፉል አይደለም። ስለዚህ ፔን የሴክስ አካል አይደለም በምንም መልኩ። በግንኙነት ሳት ላይ ህመም ካለ የወንዱም ሆነ የሴቷ ኖርማል አይደለም። ህመም ሊኖር አይገባም ማለት ነው። ምክንያቱም ህመምና ደስታ አብሮ አይሄድም። ሴክስ ለሁለት ነገር ነው የሚደረገው፣ ወይ ለልጅ ነው ወይ ለደስታ። ለሁለቱም ህመም አያስፈልግም። ስለዚህ ህመም ካለ ችግር ነው መጀመሪያው። ስለዚህ ህመም በምን ይመጣል የሚለውን ስናይ ብዙ ጊዜ በኢንፌክሽኖች ሊመጣ ይችላል። ሱፐርፊሻል ዲስፓሩን የምንለው ይሄ ገና ሊገባ ሲል ሚያማት ከሆነ ይስት ኢንፌክሽን ሊሆን ይችላል፣ የአባለዘር ኢንፌክሽን ሊሆን ይችላል እንደና ኤችኤስቪ ወይም ሃርፕስ ሲምፕሌክስ ቫይረስ፣ ሂማን ፓፕሎማ ቫይረስ፣ ሲፊሊስ የመሳሰሉት ኢንፌክሽኖች ሊሆኑ ይችላሉ። ይዣሊ ሱፐርፊሻል ዲስፓሮን ያመጣሉ። ወይም ደግሞ ኢንፍላማቶሪ ኮንዲሽኖች ሊሆኑ ይችላሉ። አለርጂክ ሊሆን ይችላል። ወይም ደግሞ አንዳንድ አውቶ ኢሚን ዲዚዞች እንደ ሶሪያሲስ፣ እንደ ላይከን ፕላነስ የመሳሰሉ ሊመጡ ይችላሉ ማለት በነዛ ምክንያት ሱፐርፊሻል ዲስፓሮኒያ ሊመጣ ይችላል ማለት ነው። አንዳንድ ጊዜ ዲፕ ዲስፓሮኒያ ይኖራል፣ ውስጥ ከገባ በኋላ ነው የሚያመኝ የሚሉ ሴቶች አሉ። ያ ደግሞ በአብዛኛውን ጊዜ የኢንዶሜትሮሲስ ችግር ነው። ሌሎች ነገሮች ፔልቪክ ኢንፍላማቶሪ ዲዚዝም ሊያመጣ ይችላል። ግን ኢንዶሜትሮሲስ የምንለው የማጽን የውስጥኛው ክፍል ላይ ያሉ ሴሎች ሌላ ቦታ ሲበቅሉ እንደማለት ነው። እሱም ከበቀለ እንደዛ ዲስፓሮዲያ ወይም ህመም ሊያመጣ ይችላል ማለት ነው። አንዳንድ ጊዜ ደግሞ ቫጂኒስመስ ይኖራል። ቫጂኒስመስ በተለይ ወጣት ሴቶች ላይ ኮመን ነው። ምንድነው ብልታቸው ወይም ቫጃይና የምንለው በራሱ ጊዜ እነሱ ሳይፈልጉት በራሱ ጊዜ ኢንቮሉንታሪሊ ኢኮማተርና ዝግት ይላል። ስለዚህ መግባት አይችልም ማለት ነው። ብዙ ወጥ ካፕሎች የተጋቡ ጥንዶች ሁለት ሶስት ዓመት ድንግልና መውሰድ አቃተኝ ብለው እኔ ጋ የመጡ ሰዎች አሉ። ድንግልና መውሰድ ያቃተው መስሎት ማለት ነው። እሷም እንደዚያ ነው ይመስላት። ካላወቅህ በነገራችን ላይ አልጃሉ መረዱን ይላል አረብና፣ ካላወቅህ በእንትን ነው የምትለው። በቃ ምን ችግሩን እንደሆነ ካላወቅህ ያስቸግራል ማለት ነው። እሱ መውሰድ አቅቶኝ ነው ብሎ ያስባል። እሷ ደግሞ ሃይመኔቲክ ስለሆነ ነው ወይም ደግሞ የእኔ ድንግልና በጣም ኃይለኛ ነው ብላ ነው የምታስበው። ነገር ግን ቫጂኒስ መስ ነው ወይም ደግሞ ቫጂ ነው አብኖርማሊ ችግር ነው በሽታ ነው። ራሱ ኩምትር ይላል፣ ስለዚህ መግባት አይችልም። አንዳንድ ጊዜ ህመም ይኖራቸዋል። ፔኔትሬት ሊያደርግ ባሰበ ቁጥር ወይም በነካ ቁጥር አብኖርማሊ ይኮናተራል ማለት ነው። ይሄን ቫጂኒስ መስ አንዳንድ ጊዜ ይሄም ሊሆን ይችላል ማለት ነው። እነዚህን ፔን ዲስኦርደር ውስጥ እንከታቸዋለን ማለት ነው ከኢንፌክሽን ከመጨናነቅ ፓስት ትራውማ ካለ በተለይ ሴክሹዋል አቢዩዝ አንዳንድ ጊዜ ስትሪክት ካልቸራል እና ሪሊጂየስ አፕብሪንጊንግ ካለ እንደዚህ አይነት ነገር የመፈጠራቸው ሁኔታ ኮመን ነው ማለት ነው። በጣም ጥሩ። አሁን ያነሳናቸው ጉዳይ ኢምፖርታንት ናቸው። ለምሳሌ በአጅዲስ በስ በዚህ የሚመጡ ሰዎች በጣም ሴቲንግ ያሳዝናሉ። ከተጋቡ በኋላ ይሄ ፍራቻና ፔን በመፍራት ከጋብቻ በኋላ አራት ዓመት፣ አምስት ዓመት ድረስ ያለምንም ጉድት የሚቆየዋል ኬዝ ላይክ ቱ የሚያጋጥሙ ኬዞች ናቸው። እና ይህም ህክምና የሚያስፈልገው ነገር ነው። ኢቨን አንዳንድ ሰዎች ሃይመኔክቶሚ ድረስ አሰርተው ያ ፊሩ ብቻ እንደሆነ ሲሰማቸው ኢቨን ፔኔትሬሽን ፖስብል ስለማይሆን በዛ ብቻ እየወሰዱት ድሌ ይሆናል ማለት ከህክምና ኮምፕሊኬሽኖች አሉት። ሁሉም የመውለድ ችግር ሶስት ሴቶች አውቃለሁ ኦፕሬሽን ባልከው ታይት ማይክሮ ፐርፎሬት ሃይመን አድነው ወይም ደግሞ ድንግልና በሚል ኦፕሬት የተደረጉ ማለት ነው። ግን ችግሩ አይጠፋም። ችግሩ ቫጃይናው ላይ ስለሆነ ነው፣ ሃይመን ወይም ድንግልናው ሳይሆን ቫጃይናው ራሱ ከቁጥጥር ውጭ በራሱ ጊዜ ከነሱ አቅም ውጭ ኮንትራክት ወይም ኩምትር ስለሚል ነው ፔኔትሬት ማድረግ ማይችለው እሱ። በዛ መውለድም ተቸግረው ግንኙነትን ማድረግም ተቸግረው የሚመጡ ሆነ ሴክሹዋል ሄልዝ ፕሮብለሞች ምን አይነት ሜዲካል ኢንተርንሽኖች አሉ? በህክምና የሚታወቁ የህክምና ማርጮች ጠቅልል ባለ መልኩ እስኪ እሱን እናንሳና ወይታችን ወይ የመጀመሪያው ማወቅ ነው። ኮሚኒኬት መደራረግ በካፕሎች በባለተዳሮች በሪሌሽንሽፕ ባሉ ሰዎች መካከል ግልጽ ውይይት ያስፈልጋል ማለት ነው። ብሌም ሽፍቲንግ ምንም አይጠቅምም። ያንተ ችግር ነው ያንቺ ችግር ነው ትዳሩን ለማቋየት የሚረዳ ነገር አይደለም፣ ወይም ችግሩንም ለመፍታት አይረዳም። ስለዚህ የሆነ ችግር አለ እንዴት እንፍታው ብሎ መሞከር ነው። ከዛ ይሄ ቫጅኒስመስ ኬዝ ላይ ቻሌንጂንግ ከሆኑ ኬዞች ናቸው። ፊሜል ሴክሱአል ዲስፋንክሽኖች ውስጥ አንዱ ከሚያስቸግሩት ውስጥ ነው የሚመደበው ፊሜል ሴክሱአል ዲስፋንክሽን ውስጥ ስለዚህ ትንሽ ትዕግስት ይጠይቃል መድኃኒት መውሰድ ሊኖርባት ይችላል። ያው ኦፍኮርስ ተመርምራ የሌሎች ችግሮች አለመሆኑ ታውቆ ማለት ነው። ከዛ ደግሞ መድኃኒት ሊታዘዝ ይችላል፣ ዳይሌተር ሊታዘዝ ይችላል። ፔልቪክ ፍሉር ኤክሰርሳይዝ ወይም ሪላክሴሽን ቴክኒኮችን ማድረግ ይጠበቅባታል። ጭንቀት ካለመቀነስ ይኖርባታል። እና ደግሞ ትዕግስትም ያስፈልጋል ማለት በተለይ ባጀንስ ሲሆን ትንሽ ቻሌንጂንግ ነው። ግን ብዙ ሰዎች ደግሞ ተሽሏቸው ወደ ኖርማል ግንኙነት ይመለሳሉ ማለት ነው። በጣም ጥሩ። ያው እንዳጠቃላይ ፊሜል ሴክሽዋል ዲስኦርደር እነዚህ እነዚህን በአጭሩ ያጠቃልላል። ከእነዚህ ውስጥ ደግሞ እንደ መፍትሄ የሚቀመጡ አሉ። ኤክሰርሳይዝ የሚሆን ስትረስ ማኔጅመንት፣ እንዲሁም ሜዲኬሽን በህክምና ደረጃ የሚታዙ ብዙ መድኃኒቶች አሉ እና እነሱ መጠቀም ለብዙ ላለው ችግር እንደ መፍትሄ የሚቀመጡ አሉ እና አዲሽናሊ ደግሞ ሜዲቴሽንም ፊዚዮሎጂክ ሳይኮሎጂካል ስትረሶች ማኔጅ የሚደረግባት ዮጋም ሜዲቴሽን ተጨማሪም ስትረስ ሪሊቪንግ ማኔጅመንቶች ኢምፖርታንት ናቸው፣ እና እነሱን በማድረግ ብዙ ለውጦች ይመጣሉ። እና ታካሚዎችም ጥሩ ለውጦችን ስለሚያዩ እነዚህን ነገር ለብዙዎች ህክምና ቦታ እንዲመጡ ሪኮመንድ እናደርጋለን። እንደ መጨረሻ የምታደረገው ፖንቶች ካሉ እነሱን እንጨምና እኛ ሀገር ሉብሪካንት ብዙ ሰው አይጠቀምም። ማለስለሻ ማለት ነው፣ በተለይ ኬዋይ ጄል፣ ሌሎቹም ሉብሪካንቶች አሉ። አሎካዳብራ የተለያዩ ሉብሪካንቶች ቫጃይና ሉብሪካንቶች አሉ። ሴቶች ድርቀት ሲያስቸግራቸው ህመም ሲያስቸግራቸው እነዚህ ሉብሪካንቶች ማለስለሻዎች በጣም ይረዷቸዋል። እነዚህን እንዲጠቀሙ እመክራለሁ እኔ ማለት ነው። በተለይ በተለይ በቅርቡ መውለድ ብዙም የማይፈልጉ ከሆነ ማለት ነው። ከዛ ውጭ ግን ፔልቪክ ፍሉር ኤክሰርሳይሶች አሉ። ለምሳሌ ኦርጋዝሚክ ችግር ያለባቸው አንዱ ሉዝ ቫጃይና ሲሆን ነው። በተለይ ብዙ ከወለዱ በኋላ አንዳንድ ሴቶች ሊያስቸግራቸው ይችላል። ሁሉም ላይ አይደለም፣ አንዳንዶቹ ነው ሲያስቸግራቸው። ኪግል ኤክሰርሳይዝ ቢሰሩ ታይትን ያደርገዋል እና ያ ደግሞ ኦርጋዝማቸውን ኢንቴንሲቲውን ለመጨመር ይረዳል። ልክ ለወንዶች ሬክታን ዲስፋንክሽን እንደሚረዳው ለነሱም ይረዳቸዋል ማለት ነው። ጭንቀት ያው አንቲሴክሱዋል ነው። ጭንቀት ካለ ሴክስ ላይ አሪፍ መሆን ለወንድም ለሴትም አይሆንም። ስለዚህ ጭንቀት ካለ ማቀዝቀዣ ነገር ያስፈልጋል። ጸሎት ሊሆን ይችላል፣ ዮጋ፣ ሜዲቴሽን፣ ስፖርት መስራት ሊሆን ይችላል፣ አመጋገብ ማስተካከል ሊሆን ይችላል፣ እንቅልፍ ማስተካከል፣ እነዚህን የመሳሰሉ ነገሮችን ማስተካከል ያስፈልጋል። በተጨማሪም ደግሞ የጤና እክል ምልክት ሊሆን ስለሚችል ምርመራ አድርጎ በሐኪም ደግሞ የሚታዘዙ መድኃኒቶች አሉ ማለት ነው። ለምሳሌ ሴቶች ፍላጎት ማጣት የእርካታ ችግር ካለባቸው ኤፍዴ ወይም የአሜሪካ መድኃኒትና ቁጥጥር ባለስልጣን ያጸደቃቸው ሁለት መድኃኒቶች አሉ። ብሪምላኖታይድ ወይም ቪሊሲ የሚባል በመርፌ መልክ የሚሰጥ አለ። ሌላ ደግሞ አዲ የሚባል አለ፣ ፍሊባንሴሪን በሚል ከዚህም ቅደም አንስተነዋል። እነዚህ ሁለት መድኃኒቶች የጸደቁ መድኃኒቶች ናቸው። ለሴቶቹ ፍላጎትና እርካታ ለመጨመር የሚረዱ ናቸው። ከዛ ውጭ ሌሎች ሰፕሊመንቶች አሉ። ለአንዳንድ ሴቶች ደግሞ ቴስቴስትሮን በአነስተኛ መጠን ሊሰጣቸው ይችላል። በፓች በጄል በመርፌ መልኩ ሊሰጥ ይችላል ማለት ነው። ሌሎች ህክምናዎችም ጭንቀቱ ካለ ጭንቀቱን መሰረት ያደረገ፣ ሌሎች የሆርሞን እጥረቶች፣ ኤስትሮጂን እጥረት ካለባቸው ኤስትሮጂን ክሬም ሊሰጣቸው ይችላል። የታይሮይድ መዛባት፣ የፕሮላክቲን ከፍ ማለት፣ ሌሎችም የተዛቡ ነገሮች ካሉ ህክምናው እነሱን መሰረት ያደረገ ደግሞ ህክምና ይደረጋል ማለት ነው። ነገር ግን ያው ዝም የሚባል ችግር አይደለም ማለት ነው። አለበለዚያ ምንድን ነው የሚሆነው? ቲፒካል ሴናሪዮ ሴክስለስ ማሬጅ ነው የሚሆነው። ሴክስለስ ማሬጅ የምንለው ያው በአመት ከአስራ አንድ ጊዜ በታች ግንኙነት የሚያረጉ ከወር በአንድ ከአንዴ በታች የሚያረጉ ማለት ነው። በወር አንዴ ወይም ከዛ በታች የሚያረጉ እንደማለት ነው። ስለዚህ ይሄ ያመጣል። ለምንድን ነው የሚሆነው? እሱ ይፈልጋል እሷ ስለማትፈልግ ያው አስገድዶ አይደፍር ነገር እንደዛ። ስለዚህ ምንድነው? ሁሌ መጠየቅም ይሰለቸዋል ወንድየውም ሊያቆም ይችላል። ፕላስ ደግሞ በቃ የሱም ችግር ሊመስለው ይችላል። ስለማላስደስታት ምናምን ብሎ ሊያስብ ይችላል። እሷም ደግሞ እንደዛው ስሜት ማጣቱ ፍራስትሬቲንግ ይሆናል። እሷ የሚያስጨንቅ ለምንድን ነው እንዲሆንኩት የሚል ችግር ሊፈጥር ይችላል። ስለዚህ ይሄን መፍታት አስፈላጊ ነው። የተለያዩ የህክምና አማራጮች አሉ። ፊልዱም ራሱ ኢመርጂንግ ነው። አሁን እያደገ እያደገ የሚሄድ ነው። አሁን የተለያዩ ማሽኖች መጥተዋል። ተርሚቫ የተለያዩ ሾክ ዌይዝ ምናምን እየመጣ ነው ለሴቶችን እና እኛም በቅርቡ ያው ኢንትሮዱስ ልናደርግ እንችላለን እያሰብን ነው እና የተለያዩ አማራጮች አሉ እነዛን መሞከር የተሻለ ነው ማለት ነው በጣም ጥሩ ያው አብዛኛው ሚዞች አሉ ሰዎች ሴቶች ላይ እንደዚህ ሴክሹዋል ሄልዝ ፕሮብለም ኢቨን ሳይኮሎጂካል ብቻ እንደሆነ ኮንሲደር ይደረጋል ግን በትክክልም ከዛ ያለፈ ነው ባዮሎጂካል ሆርሞናል ፕሮብለሞች አሉ እና ከዚህም በተጨማሪም ሶሻል ፋክተሮች ይኖሩታል ይሄ ማለት ያው አሁን መረጃ ለማቀበል የፈለግ ነው። ብዙ ሰዎች በትዳራቸው በዚህ ምክንያት ብዙ ይቸግሯሉ እና እንደዚህ እነዚያን ነገሮች መረጃ ካላችሁ እናንተም ይሁን ለምታቆፍ ሰው በማጋራታችሁ ብዙ ትዳሮችን ማደስ መጠገን ይቻላል የሚለው ለማስተላለፍ ነው። እስካሁን ስለተከታተላችሁን ከልብ እናመሰግናለን። የአፔክስ ክሊኒክ ህክምና ማብራሪያ የሚሰጥባቸው ሾው ላይ እንገኛለን። ዶክተር መዋዝና ዶክተር ሸምስ አብራራቸው ቆይተናል። ሰብስክራይብ ማድረግ እንዳትረሱ፣ ኖቲፊኬሽን ምልክት መጫን የተሰማሆን እና ተመሳይ መረጃዎችን እንዲደርሷቸው ከፈለጋችሁ በኮሜንት ሰክሽን ላይ የምትፈልጉትን ነገር እዛ ፖይንት ላይ ልታስቀምጡልን ትችላላችሁ። ስላዳመጣችሁ እናመሰግናለን።